አርእስተ ዜና የኢትዮጵያ መንግስት በመገናኛ ብዙሃን ላይ እያደረገ ያለው ቁጥጥር በመጨመሩ ምክንያት በአንድ ወር ውስጥ ብቻ ሰባት ጋዜጠኞች መታሰራቸውን የጋዜጠኞች መብት ተቆርቋሪ ተቋም ሲፒጄ ገለጸ። ጋዜጠኞቹ የታሰሩት በአዲስ አበባ ከተማ በሐረሪና በሶማሌ ክልል መሆኑንም ተቋሙ በሪፖርቱ አመላክቷል። ከሀገር ውስጥ የያዝኖ መረጃ ነው። የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ መድረሱን የኢትዮጵያ ነርሶች ማህበር አስታወቀ። ማህበሩ ባወጣው መግለጫ የታሰሩ ባለሙያዎች፣ እንዲሁም በጤና ባለሙያዎች ላይ እየደረሰ ያለው ዛቻና ማስፈራሪያ ሊቆም እንደሚገባ አሳስበዋል። በዝርዝር ይዘነዋል። መቄዶንያ የአረጋውያንና አዕምሮ ህሙማን መርጃ ማዕከል እያስገነባ ያለውን ህንፃ ለማጠናቀቅ አሁንም ድጋፍ ማሰባሰቡን እንደሚቀጥል አስታወቀ። በዚህ የመጀመሪያው ዙር የገቢ ማሰባሰብ የቀጥታ ስርጭት 900 ሚሊዮን ብር በገንዘብ እንዲሁም 100 ሚሊዮን ብር በአይነት መሰብሰቡን ማዕከሉ ለጣቢያችን ገልጿል። ነግራቸዋል። በሶማሊያ ዋና ከተማ ሞቃዲሾ ለወታደራዊ ምዝገባ ተሰልፈው የነበሩ ታዳጊዎች ላይ በደረሰ የቦምብ ጥቃት ቢያንስ አስር ታዳጊዎች መሞታቸው ተገለጸ። ከሀገር ማዶ ያዝነው ጉዳይ ነው። የሊቢያው ጠቅላይ ሚኒስተር አብዱልሐሚድ አልድቤባ በሀገሪቱ የሚንቀሳቀሱ ሚሊሻዎችን የማጽዳት ተግባር ይቀጥላል ሲሉ አስታወቁ። እነግራችኋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ መስመሮች እንዲከፈቱ ትዕዛዝ ማስተላለፋቸው ተሰማ። በጠቅላይ ሚኒስተሩ ትዕዛዝ መሰረት እንዲከፈት የተደረገው በእስራኤል ወደ ጋዛ የሚወስደው መንገድ ነው። እኔና ሌሎች መረጃዎችን አብራችሁን ስቆዩ እነግራችኋለን። ከመረጃዎቹ ጋር ዳግም ተገኝ ነኝ። የኢትዮጵያ መንግስት በመገናኛ ብዙሃን ላይ እያደረገ ያለው ቁጥጥር በመጨመሩ ምክንያት በአንድ ወር ውስጥ ብቻ ሰባት ጋዜጠኞች መታሰራቸውን የጋዜጠኞች መብት ተቆርቋሪ ተቋም ሲፒጄ ገለጸ። ጋዜጠኞቹ የታሰሩት በአዲስ አበባ ከተማ በሐረሪና በሶማሌ ክልል መሆኑን ተቋሙ በሪፖርቱ አመላክቷል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶ ኪሙሞ እንደገለጹት ሀገሪቱ በ2013 የመገናኛ ብዙሃን አዋጅ በማጽደቅ እንደ ጥሩ ለውጥ ታይቶ የነበረ ቢሆንም አሁን መንግስትን የሚተቹ ጋዜጠኞች በተደጋጋሚ በመታሰራቸው የነበረውን ብሩ ተስፋ እያጨለመች ነውም ብለዋል። አክለውም ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞችን መልቀቅና የፕሬስ ነጻነትን ለማዳከም ጥቅም ላይ ሊሉ የሚችሉ ህጎችን ማሻሻል ወይም ማንሳት አለባቸው ሲሉ አሳስበዋል። የጤና ባለሙያዎች ጉዳይ አሳሳቢ ደረጃ ላይ መድረሱን የኢትዮጵያ ነርሶች ማህበር አስታወቀ። ማህበሩ ባወጣው መግለጫ የታሰሩ ባለሙያዎች፣ እንዲሁም በጤና ባለሙያዎች ላይ እየደረሰ ያለው ዛቻና ማስፈራሪያ ሊቆም እንደሚገባም አሳስበዋል። ባለሙያዎቹ እያነሱ ያሉት ጥያቄዎች ለረጅም ጊዜያት ከሚመለከታቸው አካላት ጋር ለውይይት ሲቀርቡ በተደጋጋሚ አጀንዳ ሆኖ የቆዩ ስለመሆናቸውንም ጠቅሷል። ማህበሩ አክሎም የህክምና አገልግሎት ተቋርጦ ወይንም ተስተጓጉሎ ጥያቄ ማቅረብ የጤና ተቋማቱም ሆነ ጤና ሙያተኛው ማዕከል የሆኑትን ተሸካሚዎች ለሞት ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ሲልም ገልጿል። ስራዎቹ በአስቸኳይ ወደነበሩበት እንዲመለሱ ሙያተኞች፣ የተቋማት ኃላፊዎችም ሆነ ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑ ሲል ጠይቋል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናል ጀራል ታደሰ ወረደ ጅማ ገቡም። ፕሬዝዳንቱ ወደ ጅማ ያቀኑት የተለያዩ የፌዴራል ባለስልጣናት የሚገኙበትን ስብሰባ ለመካፈል እንደሆነ ተገልጿል። የቀድሞ ፕሬዝዳንት የነበሩትን ጌታቸው ረዳን የተኩት ፕሬዝዳንቱ የመጀመሪያ ጉዟቸውን ወደ ጅማ ያደረጉ ሲሆን በቦታው እንደደረሱም የጦርና ጋሻ ስጦታ ተበርክቶላቸዋል ተብለዋል። ከዚህ ቀደም አቶ ጌታቸው ረዳ የትግራይ ጊዜ አስተዳደር በነበሩበት ወቅት ከኦሮሚያ ክልል ርዕሰ መስተዳደር ሺመልስ አብዲሳ ስጦታ እንደተበረከተላቸው የሚታወስ ነው። በገጠራማ አካባቢዎች ከ300 በላይ ተንጠልጣይ የእግረኛ መሻገሪያ ድልድዮች ግንባታ እንደሚከናወን የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስቴር ዴኤታ አቶ የትምጌታ አስራት ለአዲስ ዘመን ጋዜጣ እንደገለጹት በገጠር አካባቢዎች ያለውን የመንገድ ተደራሽነትና የትስስር ችግር ለመቅረፍ በ407 ሚሊዮን ዶላር ወጪ የገጠር መንገድ ትስስር ፕሮጀክት ተግባራዊ ይደረጋል ብለዋል። በተመሳሳይ በፕሮጀክቱ ከ7000 በላይ የገጠር መንገዶች ግንባታ እንዲሁም ከ10 ኪሎ ሜትር በላይ የገጠር መንገድ ጥገናና ከ700 በላይ የመሻገሪያ ድልድዮች ይገነባሉ ብለዋል። ፕሮጀክቱ ከ50 ቢሊዮን ብር በላይ የሚፈጅ ሀገራዊ ፕሮግራም ያሉት ሚኒስትር ዴታው ለፕሮጀክቱ ማስፈጸሚያ ከዓለም ባንክ 300 ሚሊዮን ዶላር እንደተገኘና ክልሎች ደግሞ 107 ሚሊዮን ዶላር እንደሚያዋጡ ተናግረዋል። መቄዶንያ የአረጋውያንና አእምሮ ሕሙማን መርጃ ማዕከል እያስገነባ ያለውን ህንፃ ለማጠናቀቅ አሁንም ድጋፍ ማሰባሰቡ እንደሚቀጥል አስታወቀ። የማዕከሉን ግዙፍ ህንፃ ለማጠናቀቅ የሚያስፈልገው አምስት ቢሊየን ብር ለማሟላት በሰይፉ በኢቢኤስ እና በሰይፉ ሾው ዩቲዩብ ቻናል ላይ ላለፉት ሶስት ወራት እየተደረገ የቆየው የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር በትናንትናው ዕለት መጠናቀቁ ይታወቃል። በዚህም የመጀመሪያው ዙር የገቢ ማሰባሰብ የቀጥታ ስርጭት 900 ሚሊየን ብር በገንዘብ እንዲሁም 100 ሚሊየን ብር በአይነት መሰብሰቡን ማዕከሉ ለጣቢያችን ምንጮቹን ገልጿል በሰይፉ በኢቢኤስ የነበረው የቀጥታ ስርጭት ቢጠናቀቅም በርካታ ተቋማት አሁንም ድጋፋቸውን ለመስጠት ገንዘብ እያሰባሰቡ መሆኑን የገለጸው መቄዶንያ ለማዕከሉ የሚደረገው ድጋፍ ተጠናክሮ እንዲቀጥልም ጥሪ አቅርበዋል በአሁኑ ወቅት ከ8500 በላይ ዜጎች በ46 ቅርንጫፎች የማዕከሉን ድጋፍ እያገኙ ሲሆን ለድጋፍ ፈላጊ ወገኖች በየዕለቱ ከ2.5 ሚሊየን ብር በላይ ወጪ እንደሚደረግ ማዕከሉ ለጣቢያችን አስታውቋል ከሀገር ማዶ ያገኘናቸው መረጃዎች አለፍን። በሶማሊያ ዋና ከተማ ሞቃዲሾ ለወታደራዊ ምዝገባ ተሰልፎ የነበሩ ታዳጊዎች ላይ በደረሰ የቦምብ ጥቃት ቢያንስ አስር ታዳጊዎች መሞታቸው ተገለጸ። ታዳጊዎቹ የተገደሉት ዳማኒዮ በተባለ ወታደራዊ ካምፕ ላይ የአልሸባብ አሸባሪ ቡድን ባደረሰው ጥቃት መሆኑን ተዘግበዋል። አሸባሪ ቡድኑ ባወጣው መግለጫም ከጥቃቱ ጀርባ እጁ እንዳለና እስከ 30 የሚደርሱ ወታደሮችን መግደሉን እንዲሁም ሌሎች 50 ሰዎችን ማቁሰሉን ገልጿል። አልሸባብ በሚጠቀምበት የሬዲዮ ጣቢያ በርካታ አዲስ ምልምል ወታደሮችን ገድለናል ማለቱን እንዲሁም በጥቃ ቱ ከተገደሉት በተጨማሪ 16 ሰዎች መጎዳታቸውን የሀገሪቱን ፖሊስ ዋቢ አድርጎ የጀርመን ዜና አገልግሎት ዲፒኤ ዘግበዋል። በጥቃቱ ብርቱ ጉዳት ደርሶባቸው በአስጊ ሁኔታ ውስጥ ያሉ በርካቶች መሆናቸውን ተከትሎ የሟቾች ቁጥር ሊያሻቅብ እንደሚችልም ተገምቷል። የሊቢያው ጠቅላይ ሚኒስትር አብዱልሐሚድ አልዲቤባ በሀገሪቱ የሚንቀሳቀሱ ሚሊሻዎችን የማጽዳት ተግባር ይቀጥላል ሲሉ አስታወቁ። በሙስናና እገታ ወንጀሎች ላይ የሚሳተፍ ማንኛውንም ዜጋ በዝምታ እናሳልፍም ያሉት ጠቅላይ ሚኒስትሩ ከሚሊሻዎችና ሙሰኞች የጸዳች ሊቢያን መፍጠር ቀጣይ ግባችን ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ ባሳለፍነው ሳምንት ለታጣቂዎች ያስተላለፉትን መሳሪያችሁን አውርዱ ጥሪ ተከትሎ ከዓመታት በኋላ በትሪፖሊ ደም አፋሳሽ ግጭት ተቀስቅሶ ቢያንስ ስምንት ንጹሐን ሰዎች እንደተገደሉ መዘገቡ ይታወሳል። እየበረታ የመጣውን አመፅ ለማርገብም በታጣቂዎች እየታመሰች ባለችው ሊቢያ በዓለም አቀፍ ደረጃ እውቅና ያገኙት ጠቅላይ ሚኒስትር ዲቤባ ሚሊሻዎችን ከሊቢያ ለማጽዳት በጽኑ እንደሚሰሩ አስታውቋል ሲል የዘገበው ሮይተርስ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ መስመሮች እንዲከፈቱ ትዕዛዝ ማስተላለፋቸው ተሰማ። በጠቅላይ ሚኒስትሩ ትዕዛዝ መሰረት እንዲከፈት የተደረገው በእስራኤል ወደ ጋዛ የሚወስደው መንገድ ነው። መንገዱ እንዲከፈት የእስራኤል ደህንነት ካቢኔ የመከረበት ስለመሆኑም ታውቋል። ይህም ለሰብአዊነት ድጋፍ የሚውሉ ምግብ ነክና ሌሎች ቁሳቁሶችን ለማስተላለፍ እንዲያስችል ነው ተብሏል። ኔታንያሁ ይህን ያልተገመተን የተባለለትን ትዕዛዝ ያስተላለፉት ከአሜሪካ በኩል እየተደረገ ባለው ግፊት ነው ሲል ዘ ታይምስ ኦፍ እስራኤል ላይ ያለው መረጃ ጠቁሟል። እስራኤል መንገዱ መከፈቱን ተከትሎ የሚገባው ሰብአዊ ድጋፍ በሐማስ እጅ እንዳይገባ ቁጥጥር እንደሚያደርግም ተገልጿል። ኔታንያው መንገዱ ክፍት እንዲሆኑ ባዘዙበት ቅስፈት የእስራኤል መከላከያ ኃይል በጋዛ የእግረኛ ጦር ዘመቻ በማድረግ ላይ ነው። በእግረኛ ጦር በመደረግ ላይ ያለውም ዘመቻው ከተለመደው በላይ ከፍ ያለ እንደሆነ ነው የተነገረለት። ሩሲያ ከዩክሬን ጋር ጦርነት ከጀመረችበት ወቅት አንስቶ ታይቶ በማይታወቅ ሁኔታ መጠነ ሰፊ የድሮን ጥቃት መክፈቷ ተሰምተዋል። ሩሲያ እስካሁን ድረስ በጦርነቱ ላይ አጋጥሞ በማይታወቅ ሁኔታ 273 ድሮኖችን ተጠቅማ በዩክሬን ላይ ከባድ ወታደራዊ ጥቃቶችን ስለመክፈቷ የዩክሬን የአየር ኃይል እንዳስታወቀ ሮይተርስ ዘግበዋል። በጥቃቱ በርካታ ቤቶችን ወደ ፍርስራሽነት የቀየረ እንደሆነ የተነገረ ሲሆን በጥቃቱ አንዲት ሴት ስለመገደሏም ዘገባው አመላክቷል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ግፊት አድራጊነት ሩሲያና ዩክሬን ባሳለፍነው አርብ በሶስት ዓመታት ውስጥ ለመጀመሪያ ጊዜ ባደረጉት የፊት ለፊት ንግግር ሁለቱ አካላት አንድ ሺ እስረኞችን ለመለዋወጥ ከስምምነት ላይ መድረሳቸውም ተነግሯል። ይሁን እንጂ ዘላቂ የተኩስ አቁም ስምምነት ለማድረግ በሚቻልበት ማዕቀፍ ላይ ከስምምነት ሊደርሱ እንዳልቻሉ ተገልጿል። ይህን ተከትሎም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ለመነጋገር ለዛሬ ቀጠሮ ስለመያዛቸው የተሰማ ሲሆን አዲሱ የካቶሊኮች ሊቀጳጳስ ጦርነቱ እንዲቆም ጥሪ አቅርበዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰረ ከሰናዶች ጋር ሰናይ ጊዜን ተመኘው።